የጊዜው ትንቢት ሌላ ነገር የለም። የእግዚአብሔርን ቃል አይናገርም። እኔ ይህን ሰውዬ በቃ፣ በሌላ መንገድ እንሄድ። ይሄ እኮ ማን ኦፍ ጋድ እኮ ነው። የሚገርምህ የእግዚአብሔር ጸጋ ያለው እኮ ነው። እኔ የእግዚአብሔርን ሕዝብ ትንቢት እንዳይሰማህ እንዳላሰራክል ብዬሽ ነው እንጂ እኔ በፍጹም የዚህ ሰውዬ ነገር አይገባኝም። በቃ ሰላም ለእናንተ ይሁን። ሰላም እንደምናውቅ፣ እግዚአብሔር ይመስገን። ቻቻቻቻቻቻቻቻቻ አንተ በጣም ድለኛ ሰው ነው። ስማ አቤት። እግዚአብሔር መልዕክት አምጥቶ ምን እያለ አብርሃም በደከመበት ጊዜ የሳራ ማህፀን ሙት በሆነበት ጊዜ እግዚአብሔር ማህፀኗን ከፍቶ ልጅ እንደሰጣት እግዚአብሔር ማህፀንን ከፍታለሁ ይላል። የኔ ማህፀን የኔ ያ ያ ያ ይሄ ስልክ ደግሞ ጀመረው። ምን አይነት ነገር ነው? ሰው መልእክት እያመጣል። እህ እህ አፈ እሺ፣ ትርጉት አንቺ ምንድን ነው የሚለው? ማህፀን አለኝ እንዴ? መንፈሳዊ ማህፀንህን ነው ምን ነካ? መንፈሳዊ ማህፀን አለ መልሼ ደውልሻለሁ አለው ይገርማል ባልሽ በጣም እድለኛ ሰው ነው መካኒቷ ሃና ሰባት ልጅ እንደወለደች እሺ መሀን አትሆንም መካንነትን እመተዋለሁ ይላል ልጃ ከኔ ላይ ምን አይነት ውጊያ ነው ባካችሁ ሰው መልእክት እያመጣ ስሜ አንቺ ምን ልትል ነው ደግሞ? እኔ አንቺን ከማግባቴ በፊት ሰባ ልጆች ወልጃለሁ። አንዱ ትምህርት ቤት አንዳ ምናምን እያለ እንደ ውጭ ሰው ማጅራቴን ሊመቱ እየፈለጉኝ ነው። ከአንቺ ሶስት ወለድኩኝ። አስር ልጅ የወለደ ሰው ተለፈለ ነው እንጂ የሚባለው እንዴት መካን ይባላል? መሃን አለኝ እኮ። እንዴት ነው ነገሩ? ምን ሆነህ ነው? መንፈሳዊ መሃንነትን ነው። እግዚአብሔር መሃን ነው ካለ እኮ አትክድም። በቃ መሃን ነው። ስማ፣ የመጨረሻ መልእክት ማረጋገጫ መጣ። ስማ አንተ እግዚአብሔር በቅርብ አዋልድሃሉ ይልሃል። እኔ እግዚአብሔር ይባርካ። ትክክለኛው መልእክት ይመጣል። በይነ አዋልድሃሉ አለኝ እኮ። እድለኛ ስለ ገንፎ እናዘጋጃለን። በመጨረሻም ልክ ልክ ነገረኝ። አዋልድሃሉ አለኝ። የት ነው የሚያዋልደኝ? ጋንዲ ነው፣ ብራስ ነው ወይስ ድንበሯ ነው? አሁን ትንቢት አልፈልግም። ከዚህ ሰውዬ ያለኝ ይበቃኛል። ነይ፣ የሆነ ነገር ረገጥኩኝ። በጌታ በኢየሱስ ስም ብለህ ነው ያን መልክ። እንዴት ሰው እንዴት እዚህ ጋር ይጸዳዳል? የትልቅ ሰው እኮ ነው ደግሞ በጌታ ስም

እሺ ግን ስማ፣ በዛ ሸጉድ እልቴ ነበር አገኘው። አየህ፣ በረከቴ ያሳድዳል ተብሎ ነጻ እንዲህ የሚልም ቃል አለ። እኔም መላኬ ልኬ አቅጣጫህን በዚህ መስመር አስቀይር ያምጥቻ አለው። አየህ፣ ከቅድሙ የተረፈ መልእክት አለ። እሺ ዮናስን ታውቀዋለህ? አውቀዋለሁ። ዮናስ ኮብልሎ ወደ ተርሴ ሲሄድ እግዚአብሔር በመንገዱ ቀድሞ ወደ ነነዌ በተግሳጽ መለሰ። እግዚአብሔር እንዲህ ይልሃል፣ የረገጥከውን ትወርሳለ። እግዚአብሔር ሲባርክ አልባረክም ማለት በእግዚአብሔር ላይ ማመጽ ነው። እግዚአብሔር እንዲህ ላል፣ የትላንትናውን ሳይሆን ዛሬ የረገጥከውን ትወርሳለ ይላል። የዛሬውን እርግጠኛ ነ። ስማ የታመንኩትን አምናለሁ የረገጥኩትንም አውቃለሁ። ትንቢትን አልለቀም፣ የረገጥኩትን ግን አልወርስም። በቃ እርጉዝን አልከኝ፣ ማህፀን አለ ያልከ፣ ትወልድ አለ ያልከኝ፣ ከዚህ በኋላ የረገጥኩትን አልወርስም እንዴ? ምን ሆነህ ነው? እሱ ብቻ አይደለም፣ እዛ ጋ አለኝ ነው ከካልኝ ጋር መጥረቢያ ወይ ገጀራ ካለ እንደው እንደው ረበና ቆርጠው ቢገላግሉኝ ይሻላል። እኔም እኮ እሱ ነው ጸሎቴ። የት ቦታ ሂጂ ላስቆረጠ እኔ እኮ ግራ ገባኝ። እኔ እኮ ጋንግሪን ነው ካሉ ለምን ቆርጠው አይገላግሉ? ምን ያስፈልጋል? ስያ ነው ወረፋ በእጅሽ ከምታሽኝ በቢላ ብትቆርጭ ይሻለኛል። ሰላም ለእናንተ የሆኑ ወገኖቼ የምንሆናችሁ ነው። ምን ሆናችሁ ነው? ተሰቃየሁ ወንድሜ፣ እባክህ እንደው አንድ ነገር ብቻ አላስቸግር። መጋዝ ካለህ እንደው መጥረቢያ ካለህ ቆርጠህ ብትጥልልኝ። ለመሆኑ እሱ ማን ነው? አታቀውም እንዴ? የታወቀ ኳስ ተጫዋች እኮ ነው። ለብሔራዊ ቡድንም ተጫውቷል። እንዴ እሱ እግር ኳስ ተጫዋች ነው እንዴ? ያው አታቀውም እንዴ? የት ነው የሚጫወተው? በቅርብ ሁለቶት ናሀም ሊፈርም ኮንትራቱን አስራ አምስት ቀን ሲቀር እንዳይ ሱዙ እግሩ ላይ ያረፈበት ኳስ። አትከታተልም እንዴ? እኔ እግር ኳስ እንኳን አላቅም እኔ ከኳስተራ ምናምን የለውበት ስም ሰማለሁ። አንዳንድ ቦታ ህዝብ የሚጋደልበትን ኦልድ ትራፎርድ፣ ብቲ ስታምፎርድ ብሪጅ፣ ይሄ ጉዲሰን ፓርክ፣ ማግፓይስ፣ ይሄ ቶፍሶች ብቲ ቦታ ላይ ይሄ ማርቲን ኦዴጋርድ፣ ይሄ ማርቲኔሊ፣ ይሄ ቡካዮ ሳካ ብቲ ይሄ ትሬንት አሌክሳንደር አርኖ እንዲህ አላንድሮ ጋር ናቸው። ማን ነው ሄራስ መሰው ላንድ ምናምን የሚባሉ ተጫዋቾችን እንደዚህ አይነት ነገር አልሰማም። ስማ ይሄ በቀደመ ኤቨርተንና ሊቨርፑልን ያጫወተው ማይኮ ሊቨ እንደዚህ አወዛጋቢ ነገር ቀይ ሰጠ፣ አርሶት በቀይ ወጣ። እኔ እንደዚህ አይነት ነገር ውስጥ የለውበትም። የገሬ ባሲስት ይበልጣል ምናምን። እኔ እንደዚህ ኳስ የሚባል ነገር አልወድም። ይሁለ ሰው ቅሪ ላይ አንከባለል ይሆናል። እኔ ደግሞ አጋንንት ነው ማንከባለለው። ከዛ ዶክተሮች አዩ ሲታከም ወደ ጋንግሪን ተቀይሯል አሉ። በቃ መቆረጥ አለበት ብለው ወረፋ እየጠበቅን ነው። እውነት ልንገር ጋር ናቸው አይቆረጥም ለካ ኳስ ተጫዋች ነው። ጋንግሪንህ አይቆረጥም፣ ተፈውሰ አንድ ቀን ለምስክርነት ትቆማለ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እሺ ባክን ወንድሜ ይዘህ ጫፍ ድረስ እንኳን አግዛል። እንትን ነው ይሁላችሁ። እኔ አሁን ስራ አለኝ። እግዚአብሔር ሰውን ያዘጋጅላችኋል፣ መዳን ከሌላ ስፍራ ይሆንላችኋል ይላል የእግዚአብሔር ቃል። ክብር ለኢየሱስ። አይዞ አትቆረጥም። በፍጹም በፍጹም በፍጹም ልብህ አይውረድ። እሺ የዳኞች በደል ሊኖር ይችላል። አሁን እንግሊዝ ፕሪሚየር ለካ ተሳስቼ ነው ስለ ኳስ ስታነሱ እዛ ውስጥ የገባሁት። ጋንግሪን አይሰራም፣ ስሙን አትቀበለው። ከዚህ በኋላ ሳገኝ ቆመ ነው የማገኝህ። ኢየሱስ ጌታ ነው። ሃሌሉያ ው አስታወሰኝ። ለካ ዛሬ ሚድዊክ ፕሪሚየር ሊግ አለ። ለካ አራት ደቂቃ ቀጥታ ሊጀምር ቀጠሮ መቼ ነው ቀጠሮ? የካቲት አምስት ነው።

በወረፋ ምክንያት እንኳን ጣር በዝቶብህ ነው ያገኘኸው አይደለ አዎ ወ ወ ወ እንደዚህ ቆምክ ክብር ለኢየሱስ ይሁን ይውላቹ ይሄ ወዳጅና ጠላት ብዙ አለ ይውላቹ ነይ ነይ ነይ ባክሽ እግዚአብሔር ብዙ የሚሠራበት ነገር አለ ነይ ነይ እንዴት አረግናለሽ ነይ ይውልሽ እንደዚህ አርገሽ ይውልሽ ፊት ለፊት እንደዚህ አርገሽ ባክግራውንዱ እንደዚህ አርገሽ ይውልሽ እችን አርገሽ አዎ ልቅ ልቅ እኔ ስገባልሽ እዛ ላይ ሬክ ታረጊያለሽ እሺ ሲስተር እየቀረሽ ነው፣ ሬዲነሽ ይሁልሽ። በደንብ አድርገሽ ቅረሽ። ሼክ አታርጊ አታወዛውዢ። ምክንያቱም ይሄ ለዓለም ሁሉ የሚደርስ ነው። እሺ ይሁልሽ። እኔ የተቀረጸ አልተቀረጸ አይደለም፣ ትልቁ ነገር የእግዚአብሔር መንግሥት ምን አይነት ኃይል እንዳላት ህዝብ እንዲያይ ነው። ኢየሱስ ጌታ ነው። ክቡራን፣ የቲክቶክና የፌስቡክና የዩትዩብ ተከታዮቼ እንደምናችሁ። ወንጌላዊ ጉልማ አባል አለሁኝ ደርቤ ደግሞ የፕሮፌቲክ አገልግሎት ነው የማገለግለው የሚገርማችሁ ባለፈው ጊዜ ይህንን ሰው እንደምታዩት አሁን ቆሞ ነው ያለው መኪና ገጭቶት አይሱዙ ይመስለኛል እግሩ ላይ ወጥቶበት ሀኪሞች ቀነቀጠሮ ሰጥተውት ጋንግሪን ነው እግሩ በስብሷል ኦልሬዲ ይቆረጣል ብለው ቃል አወጡበት ልክ ነው አይደለም አዎ ልክ ነው እና መመለስ አቅቶት ምን አለ ቶሎ ተቆርጬ በተገላገልኩ ባለበት ሰዓት ላይ እኔ አገኘሁት ይኸው ሕያው ምስክር ስላለ ነው እንግዲህ እኔ ምን ብዬ ተናገርኩ? ምን ብዬ ነው ቃል ያወጣሁብ? ትፈወሳለህ፣ ትፈወሳለህ አልኩት። ከዛ በኋላ አንድ ቃል ተናገርኩት። ይሄ ጋንግሪን አንተ ላይ አይሰራም፣ ከአፈ ላይ መትችኋለሁ፣ አትቆረጥም፣ ቆመህ አገኘሃለሁ ብዬ ተናገርኩኝ። እግዚአብሔር ይህን አደረገ። ክብር ለእግዚአብሔር ይሆን። እኔ ይህንን ነገር ነገርኳችሁ እንጂ በቅርብ ጊዜ አንድ የሆነውን ታሪክ ልንገራችሁ። ሰሞኑን አንድ መቃብር ስፍራ ሄጄ ነበር። ያየሁት ነገር በጣም ነው ያሳዘነኝ። ምክንያቱም ይሄ የሀብታም መቃብር የክሪስማስ ላይ ዲኮሬሽን የቀራቸው የድሆቹን ግን ጅብ ሰርስሮ እየገባ የብዙ ሰው አጥንት መጋጠማ ይሄ መላላጫ ጭንቅላቱ አየሁ። ጌታ ሆይ እነዚህ ሰዎች በምድር ላይ ሳይመቻቸው በሰማይ እንዴት ይሆናሉ? እግዚአብሔር ወይ ማክብ ያለቀስኩ በተለይ አንድ የምስጥ ውይሳ የወጣበት ትልቅ የድሃ መቃብር ላይ ነው ሄጄ ያለቀስኩኝ። ተደፍቼ ነው ያለቀስኩት። ወዲያውኑ በዛ ሰዓት በዛ ቅስፈት በፍራክሽናል ሰከንድ ውስጥ ምን ሆነ? ያ ሬሳ ብድግ አለ፣ እየሮጠ ወደ ከተማ ገባ፣ እየሮጠ ያን ጊዜ ሞባይል አልነበረኝም። ምስሉን ቀርጬ ማስቀረት አልቻልኩም። ለዛ ምክንያት ነው እንግዲህ አንድ ቀን አይፎን እፈልጋለሁ ብዬ እናንተ ቅዱሳን አስቸግራችሁ። እኔ ይሄ ሰልፊ ልነሳ የሆነ ነገር ይሄ ኢንተርቴን ላደርግበት አይደለም፣ እንደነዚህ አይነት ምስሎችን ቋሚ አድርጎ አስቀርቶ ለብዙ ሰዎች በምስክርነት እንዲደርስ ነው። እዛ ብሄር ባርካችሁ እጃችሁ ተዘርግቶ አይፎኑም እጄ ገብቷል። አሁንም ይሄ ሰው እግሩ ይቆረጣል ተብሎ ነበረ። እግዚአብሔር ይመስገን ቃል አወጣሁበት፣ ተናገርኩበት፣ ከጋንግሪ ነጻ ወጣ። ራሱ ይመስክር። ትቆማለህ ነበር ያልኩህ አይደል? ቆምሃል። ስለዚህ እግዚአብሔርን አመስግን። አንተም የምትመሰክረው ነገር ካለ መስክር። ቅዱሳኖች እንግዲህ እኔ ተናግሮ የጨረስ ብዬ እንጂ ምንም አይነት ፈውሳ አላገኘሁም። ወገኖቼ ይህ ሰውዬ የእምነት ሰው ሳይሆን የሞራል ሰው ነው። አሁን እዚህ ጋር የሚሰራው ኢንተርቪ ለእግዚአብሔር ክብር ሳይሆን ለራሱ ሚዲያ ግባት ብሎ ነው። ይሄንን የሚያደርገው በጋንግሪን አትቆረጥ ማለት ነው። አየህ፣ እኔ በጋንግሪን ተቆረጥኩኝ እኔ በሰው ሰራሽ አርቲፊሻል ገኛለሁ፣ አርቲፊሻል ነው። አንተ ግን ውሸተኛ ነብይ። ምንድን ነው ውሸተኛነቴ? እኔ ሳገኘ እኮ ተልፈስፍሰ ወድቀ አጥምቶች ሁሉ ፍሌክሲብል ነበሩ። ሊሆን ይችላል። ትቆማለህ አልኩኝ፣ ተናገርኩኝ፣ ቆምክ። እንዴት የእግዚአብሔርን ነገር ትክዳለ? ሊሆን ይችላል። ለምን ስታገኘኝ? ሊሆን ይችላል። እንደ አዲስ ክርስቲያንነቴ ግን የእግዚአብሔርን ቃል ባላነብ ኖሮ እናንተ ደካሞች ሸክማችሁ የከበደ ሁሉ፣ ወደ እኔ ኑ፣ እኔ አሳርፋችኋለሁ፣ ለነፍሳችሁ እረፍት ሰጣችኋል ያለውን ጌታ፣ የነፍስ ረፍት የሰጠኝን ጌታ ይህን ቃል ባላነብ ኖሮ የነፍስ ረፍት እንዳለ ባላቅ ኖሮ ተሰናክዬ እንደ አዲስ ክርስቲያንነ ለማንነት የወጣ ነበር። እግሬ ምንም ቢቆረጥም እንኳን ሐዋርያው ጳውሎስ ለተናገረው የውጭው ሰውነታችን ቢጠፋ እንኳን አየ የውስጥ ሰውነታችን ዕለት ዕለት ይታደሳል አለ። ጌታም ባልፈልግ ቃሉም ባላነብ ኖሩ ከእግዚአብሔር ቤት ኮብል እየወጥች ነበር በአንተ ምክንያት። አየ የእግዚአብሔር ቃል የሚናገረው አንድን ሰውን ማሰናከል በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትገባ ይሻላል ይላል። የእግዚአብሔርን ቃል፣ የእውነትን ቃል፣ የሕይወትን ቃል፣ የክርስቶስን ቃል፣ የኢየሱስን ቃል አዳኝነቱን፣ ፈዋሽነቱን፣ መሐሪነቱን መስበክ ሲገባችሁ አዳዲስ ክርስቲያኖች ወደ ቤተ ክርስቲያን ይመጣሉ፣ ፈውስና ታምራቱ ሳይኖር ኮብልሎ ይሄዳሉ። በእናንተ ምክንያት ብዙ ሰው ይሰናከላል። አንድ ላይ የቀረሽ እኔ ችግር የለም አላፍርበትም። ይኸውልህ እግዚአብሔር አንተ ባትመሰክርለት፣ ይኸውልህ ድንጋዮችም እፅዋቶችም ምናምን ተነስቶ ያመሰግኑታል። እሱ ችግር የለበትም። የአንተ ምስጋና አይደለም እግዚአብሔርን የሚያከብረው ዙፋኑን የሚያንቀሳቅሱ አይደለም። ሳገኝ እኮ እየተንፏቀክ ነበር አይደል? ቃል አወጣሁብህ የእግዚአብሔርን ነገር አምጥቼ ዘራውብህ እና ስትፈወስ፣ እንደገና ተረከዝን በእኔ ላይ ነው እግዚአብሔር ላይ ነው ያነሳኸው። እሺ ቆይ ስማ፣ ጋንገሪን አልተፈወስክም። በአታል ተፈወስ እንግዲህ። አውስጥ እግዚአብሔር ጨምሮ ኮሌራንም ይስጥህ። እግዚአብሔር ይገጽጸህ፣ አንተ የጨለማው ሠራተኛ። ምን ዓይነት ነቢይ ነው የሚያደርገው። ብዙም አትደነቂ። እውነተኞቹ ነቢያቶች እንዳሉ ሁሉ እንደዚህ አይነት ውሸተኛ ነቢያቶች በምድራችን ላይ በዝተዋል። ዓለምም ማታቱም ራሱ እግዚአብሔር እጁን ይዞት ነው። እነሱ የሚጨነቁት ለእግዚአብሔር ሳይሆን ለራሳቸው ሚዲያ ፍጆታ ሲሉ ነው። ለጌታ አስቦ መሰለሽ? ስለ ፎሎወሮቹ ብሎ ነው።